አሰላሙአሌይኩም ወረህመቱላሂ ወበረካቱህ እና የተከበራችሁ የቻናል ቤተሰቦች እንደምን አላችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ በአዲስ ነገር ካቸው እያለሁ ሱመያ ስለ ሰይድ ወንድም ምን አለች? አዩ እብደቷ ታነሳባት። እንደዚሁም ደግሞ ሰይድ ወረባቦ ታግቷል ይባላል። አብራችሁን ቆዩ። ላይክ ሸር፣ ሰብስክራይብ እያደረጋችሁ ያለውን ነገር ነግራችኋለሁ። አበረታቱኝ እላችኋለሁ። ሰብስክራይብ እያደረጋችሁ ላይክ የሚያደርጋችሁ ሀባይ ሀሳባችሁን በኮሜንት አስቀምጡ ማለት ነው። አመሰግናለሁ። እንግዲህ ዛሬ የመጣሁበት ማለት ነው አዩ ብሶባታል። ሰሞኑን ማለት ነው ሰይድን የላኩት ስለ ልጁ አጣራ ብዬ እንጂ እዛው አግብቶ እንዲቀመጥ ወይም የራሱን ህይወት እንዲኖር አደለም በቃ ጨጓራ የተላጠው እያለች ነው ማለት ነው። እንደዚሁም ደግሞ ሱመያ የታም በፊት እንግዲህ አይታችኋል። እሷ ወለየናት፣ እኔ ጎንደሬ ነኝ። እሷ ወለየናት። የሰይድ ወንድም እንግዲህ ጀሚላን ከወሰደ በኋላ ከሱ ሰርቃ ልጅ ሱመልስ አላት ነበርና ለሱመያ በዛ ምክንያት ከቤት አባረራ ስትን ነበር። ውሸት። መጀመሪያ የሱ ሚስት አደለችም ማለት ነው። ሁለተኛ ደግሞ በአንድ ምላስ ሁለት እንትን አይሆንም ማለት ነው። ሱመያ ማለት ነው ትናንትና ደግሞ የአዳማ ልጅ ናት አለች። ምን ታስባላችሁ እናንተ? የሆነ ነገር ድራማ ዋያችሁ ምን ያህል ርቀት እንደሄዳ ማለት ነው። ምን ያህል እኛን እየሸወዱ እንደነበረ በዛ ነገር ሲይዛላችሁ። በፊት ቻናሉን ይሰጣነው ባሌ ሰዓት ወሎዬ ናት፣ አሁን ደግሞ የአዳማ ልጅ ነች እንዴት ሆኑ ይሳካ ይሆናል ማለት ነው። እና አብራችሁ ቆዩ። ለማንኛውም የእናንተንም አሳብ አስቀምጦልኝ ማለት ነው እና እንግዲህ አይ ሆየ እያለች ነው ያለችው ማለት ነው። ጨጓራ የተለጠ በቃ አይምሮ ሊረጋጋ አልቻለም። ሰይድ በቃ ተመለስ እያለች ነው ማለት ነው እና ሌላ ሰው ልደበድብ ደግሞ ቀጠሮ ይዛለች ማለት ነው። እንግዲህ ማንን ቡኒ ጋራ ሆነ ማን ልደበድብ እንደሆነ ፈጣሪ ወቅ ማለት ነው። አስቡት አስቡት ምን እንደሚከሰት ማለት ነው። ሰይድ ግን በቃ የመላይ ፋ እያለ ነው ማለት ነው። ሰላምን ሱመያ እንዲያለችውም ሰምታችኋል። ሰላም እቺ ሰላም ጋራ ወር ያለው እንደውም በፍቅር ሳይጣመዱ አይቀሩም ስትል ነበር ማለት ነው። እና ምን ያህል ጓደኛዋ ናት ተብላ የምትባለው ሴትዮን ምን ያህል እንደጠረጠረቻት አስቡት ማለት ነው። ድራማው ለመርዘም ሲፈልግ እንደዛ ተባለ ማለት ነው። እና ነሱመያ ራሷ ጓደኛዋን ጠረጠረቻት። ይሄ ለሰይድ መቅረብ ያደረገችው ነው። ሰይድና መቅረብ ስትል ያደረገችው እንትን ነው ስትል እንግዲህ ስሟን አጥፍታ አለች ሰላምን ማለት ነው። ነው ሀዋ ወንድሟ አብዱ ሊደፍራት እንደነበረ አይታችኋል ማለት ነው። አንቺንም ደፍረሽ ቃላችሁን ይዘሽ ወደ ኢትዮጵያ ትሄጃለች መናበሽ ታመጫለች ትሄዳለሽ አንቺ ብሎ ተላላኪ እያለ በዚህ ዝትባት ነበረ ማለት ነው። እንደዚሁም እንግዲህ እያለች ነው ማለት ድረሱልኝ በቃ ጨጓራ የተላጠ በቃ ልቤ ተንሸራተተ፣ አይምሮ የተጨናነቀ ሰይድ እዛው ሂዶ ቀረ በቃ እኔ ያልኩት ስለ ልጁ አጣራልኝ ነው እንጂ ያልኩት እዛው እንዲኖር አልፈልግም ስትል እንግዲህ እያለች ነው ማለት ነው። ነጋ ቪዲዮ እየሰራች ነው። ሰይድ ደግሞ ጠፍቷል ማለት ነው። ሰይድ ጠፍቷል በቃ ምን እያደረገ ነው ብላችሁ ታስባላችሁ ማለት ነው። የጠፋበት አግብቶ ነው። ከምርም አግብቶ ነው መሰለኝ፣ ላያቅም ማለት ነው። እና ይሄ ነገር መጣራት አለበስም እያ ግን እኔ እንጃ ማለት ነው። በቀደም እያሳዘንሽ ነበር። አሁን አሁን ግን ድራማ መሆኑን ሳውቀው ደግሞ በጣም እየተናደርኩብሽ ነው ማለት ነው። ትናንትና ወሎዬና ዛሬ አዳማ ነች ማለት ይደብራ ማለት ነው። እና አሁንም ከቤት አባረራት እና እስካሁን የት ነበረች? እስካሁን የት ነበረች ማለት ነው። እንግዲህ ቪዲዮ ከተሰራ ከስንት ጊዜ በኋላ አሁን እንደገና ከወር በኋላ ምናምን እንደገና ሌላ አጀንዳ በቃ ከቤቱ አባረራት ምናምን፣ የሰይድ ወንድም ብላ ይዛት መጣች ማለት ነው። እኛ ችግር የለውም ሰብስክራይብ አድርጎ ማበረታታት ምናምን ይቻላል። ነገር ግን መዋሸት ያስጠላል አይደለ? ውሸት ያስጠላል አይደለ? በጣም ነው የሚያስጠላው። ለምን ብትሉኝ እንግዲህ ምንድን ነው ያለችው? እሱ በቃ እንግዲህ እንደምታዩት እሷ የአዳማ ልጅ ናት። በቃ በጣም ነው የምታሳዝነው። በቃ አዳማ ከሆነች የሀገሩ ልጅ ናት ማለት ነው። የሀገሩ ልጅ ናት። ምን ችግር አለው? አንቺ ጅንሽ እንደ ያደ ልነሽ እሷ ምን ያህል ምነሽ ያስቀረብሻ ማለት ነው። በጣም እኛ እንደተሸውዶ የተነሳችሁበት ነገር ቢኖር ይሄ ነው። እሱም ሰይድ ኮ የአዳማ ልጅ ነው አደለ? የአዳማ ልጅ መሆኑን እናውቃለን። ስለዚህ ባሏ ማዳማ ነው እሷ ማዳማ ነች። ስለዚህ የአዳማ ልጅ ከሆነች ምን ችግር አለው? ከሌላ ሀገር አልመጣች ሀገሯ ነው ምን ችግር አለው? ከቤት ውጭ ቢላት ስንት ሰው አደል እንደ ከቤቱ እየተባረረ ከቤቱ ተፋቶ እየተለያየ የሚኖረው ማለት ነው። እና ብርቅ ነው እንዲህ ውጭ ቢላት ማለት ነው ነው ሲያንችን ልጅን ስላመጣ የልሽ ነው። በዛ ምክንያት ውጭ ስለተባለች ነው እንደዛ ብለሽ እያሰብሽ ከሆኑ ተሳስተሻ ማለት ነው። ማለት እኔ እንጃ ምን እንደሆን አልገባኝም ማለት ነው። እና ከዛ እንደገና ትናንትና ወሎና ዛሬ ትናነች ነገ ደግሞ ጎንደር ስትል ወይ ጎጃ ሚን ስትመጫለች ማለት ነው። እና በጣም ነው የሚዳብረው። ምን አስበች ነው ማለት ነው። ምክንያቱም መሰሩትን ቪዲዮ ቃላችሁን እንትን እየጠበቃችሁ ማለት ነው። ምክንያቱም ለተመልካች በጣም ስለሚከብድ ማለት ነው። እንግዲህ አንድ ሰው ሲያዳምጥሽ የሚያዳምጥሽ ቋ ብሎ ስለሆነ ካፍሽ የምትወጣው ነገር ሁሉ በደንብ ነው የሚከታተሉሽ ማለት ነው። ስለዚህ አትዋሽ ማለት ነው። አትዋሽ በቃ አትዋሽ። ለምን ትናንት ወሎዬ ከሆነች ዛሬ እንደስ አዳማዊ ከሆነች አቤት ድራማ እንደዝን ነው፣ በቃ ሲወነባበት ማለት ነው። እና ብቻ ይሁን እስቲ። እና ሌላው ደግሞ እንግዲህ አያንጠዋለ አንዳንድ ጊዜ የሆነ ችግር ሊያጋጥመው ይችላል። በሱም ላልፈርድ ይችላለሁ። አሁን አብዛኛውን ለምን አገር ገባ ይላሉ፣ ሰይድ ወረባቦን ለምን አገር ገባ፣ ለምን ይሄ ቀን ሳያልፍ እንደዚህ ጨለማ ውስጥ እንዴት ሊገባ ቻለ፣ እንደዚህ ሊታፈን የቻለው ቢገባ ነው ይላሉ ማለት ነው። እንግዲህ እሱ ካሁን በፊት ሚስቱ ሞተች ቢ ብሎ ሲያለቅስ ነበር፣ የልጁ እናት ማለት ነው። አንድ ልጅ ያለችው የፈታት ሚስቱና ሞተች ሲል ነበር። ፈጣሪ ወቅት ለሀገር መግባት ፈልጉ ይሁን ምን ይሆን ባላቅም፣ ሚስቱ ሞተች ብሎ ሲያለቃቅስ ነበረ። ሆኖም ግን የሆነ ትልቅ ችግር አጋጥሞት ነው እንግዲህ፣ ከሆነም ሆነ ብሎ ወደ ሀገር ሊገባ ይቻሉ ማለት ነው። በቃ የሆነ ነገር አለ ማለት ነው። የሆነ ነገር አለ ወደ ኢትዮጵያ ሊገባበት የቻለው እንግዲህ ብሎ ብሎ ኢትዮጵያ ሲገባ ያው ተይዟል ማለት ነው በመንግስት ቁጥጥር ስር ውሏል እንግዲህ ዘብጥ እያወርዷል ማለት ነው ያ የሆነበት ነገር ምንድን መሰላችሁ በምላሱ ማለት ነው በምላሱ ስለዚህ ከሀገር ውጭ ስትኖሩ መመለስ እንዳለት ማሰብ አለባችሁ ቤተሰብ እዚህ አለ ዘመድ አለ ሁሉ ነገራችሁ ዝ ሀገር እያለ አፋችሁ እንደመጣላችሁ መናገር የለባችሁም ማለት ነው አብዛኛውን መንግስት ነክ ነገር መናገር የለባችሁ ማንኛውም ሰው ቢሆን መንግስት ነክ ነገር ቦታ ሊከኛ ሆኖ አንዱ ሰው መናገር የለበትም። በቃ የሚያቀው ነገር እኳ ቢኖር ችሎ ማለፍ አለበት። ለምን ነገ ጧት ወደ ሀገር መግባት እንዳለ እርግጠኛ መሆን አለበት። አሻራ ሰጥቶ ወደ ሀገሩ እየገባ እንደዚህ በሶሻል ሚዲያ ፎቶ እየታየ በቃ ማንነቱ እየታወቀ ለፍልፎ ለፍልፎ ወደ ሀገር ሲገባ እንግዲህ በቃ ማንኛውም ሰው ነው የሚያውቀው ማለት ነው። እንኳን የሚጠላው ሰው አይደለም ማንኛውም ሰው ያውቀዋል ማለት ነው። ስለዚህ ያ ነገር እንዳይከሰት ቅድሚያ ጥንቃቄ ያስፈልጋል ማለት ነው። ይሄ ለሁላችንም ትምህርት ነው ብዬ አስባለሁ። እሱ አጋጥሞታል እንግዲህ ፈጣሪ በቅርብ ቀን ምሕረቱን ያድግለት፣ አላህ በሰላም ያውጣው ማለት ነው። እንደው ነገሮችን አላህ ያቅልልለት። ያ እሱ የምላስ ወለምታ እንጂ ሌላ ነገር ስላለው ማለት ነው። ምላሱ ነውና ጥፋተኛ። ምላስ ታስመታለህ የራስህ ይላል አገሬ ሰውና፣ ይሄ ነገር ለሁላችን መማሪያ ነው የሚሆነው በቃ ከሀገር ውጭ ሆናችሁ የአንዱ ገዳፊ ሆናችሁ አንዱን መኮሰስ የአንዱ ገዳፊ ሆናችሁ አንዱን እንትን ማለት የለባችሁም። በቃ አብዛሀኛውን መንግስት ነክ በቃ ማንኛውም ሰው ተመቸውም አልተመቸውም የዛ የዛ መንግስት ተገዥ ነው። ስለዚህ ማንም ሰው ራሱን ከፍ አድርጎ ሀገር አልገባም ብሎ ማለት የለበትም። እናት፣ ወንድም፣ ዘመድ እያለ ልጅ እያለ ሀገር ውስጥ ቤተሰብ ማየት እያለ እንዴት ያ ሰውዬ አልችልም ብሎ እንትን ዘራፍ ይላል ማለት ነው። ያ ነገር እያያችሁ ነው። ዘብጥ እያ ሲያወርድ ና እራሳቸውን ጠብቁ። መናገርንና መስራት ያለባችሁን ነገር እያወቃችሁ እላለሁ። ሀባይቦቼ፣ ሰላማችሁ ብዝት ይበላ። ላይክ፣ ሸር፣ ሰብስክራይብ ማድረግ አበረታታችሁ። አሰላሙ አለይኩም ወራህመቱላሂ በረካቱ።